ብዙ ሰው ይሄን ቦታ ይመኛል፣ ሚሊዮን ይመኘው፣ ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው። እና እባካችሁን ከዚህ እንውጣ። በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም? እንግዲህ ሁሉም ለከትና መቼም ወሰን አለው። እኔ ግራህን ሲመቱ ቀኙን ሰጥ የሚባል እምነት የለኝም። በተለይ እንደ እንደዚህ አይነት የአካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው ያ አስተንፍሰነዋል። የሴድ ባሬ ጎማ አሁን ተንፍሰዋል።